ሰላም ሰላም፣ ቤተሰቦቻችን ዛሬም እንግዲህ ተመልሰን በክፍል ሁለት ዝግጅታችን ወደ እናንተ መተናል። እንደምትመለከቱ እኔና ሳምሪ ካሁን በፊት በክፍል አንድ ቪዲዮችን በተለይ ሳምሪ ከአዲስ አበባ ወደ ደብረ ብርሃን ሙቭ አድርጋ ደብረ ብርሃን ከመጣች በኋላ ያለውን ታሪክ አላጋራናችሁም ማለት ነው። ስለዚህ ዛሬ በክፍል ሁለት ሳምሪ አዲስ አበባ ምን አይነት ስትራግል ገጥሟት ነበረ? ምን ሆና ነው ወደዚህ የመጣችሁስ? የሚለውንም እንደዚሁ ታጋራናለች ማለት ነው። እዛ ምቹ ሁኔታ እንዳልነበረ፣ የቦታ መራቅ እንደነበረ በክፍል አንድ ቪዲዮ ለማጋራት ሞከረናል። ከዛ በኋላ ያለውን ግን ሳምሪ የምትነግረን ይሆናል። ከዛ ደብረ ብርሃን ከመጣች በኋላ እንዴት ቀጠለ፣ የኔና የሷ ሪሌሽንሽፕስ እንዴት ቀጠለ የሚለውን የምናጋራችሁ ይሆናል ማለት ነው። ትንሽ እነዚህ ሀውስ ፍላይ ነው የሚባሉት ዝንቦች ትንሽ ያስቸግራሉ ማለት ነው። ዝንብ ብቻ ነው አካባቢው በነገራችን ላይ እኔ ክረምት ስለሆነ ነው አሉ እና በጣም ዝንብ አለ። ድንገት ግብት ግብት ይላሉ። እነሱን እየተከላከለን ነው የምናወጋችሁ። ስለዚህ ቀጥታ ወደ ሳምሪ ነው የሚሄደው። ከዛ በኋላ ሳምሪ እያዋዛች እያዋዛች የምታጋራን ይሆናል ማለት ነው። ከዛ አብረን እንቀጥላለን። ከአዲስ አበባ ወደ ደብረ ብርሃን ሳምሪ፣ እንዴት ለምን እና መች መጣሽ የሚለውን ወደ አንቺ። እሺ እንግዲህ ያው ክፍል ሁለት ላይ ከአዲስ አበባ ወደ ደብረ ብርሃን ፍልሰት የሚለውን ነው ማለት ነው የምናየው። እንግዲህ አዲስ አበባ ክፍል አንድ ላይ እንዳየ ነው በጣም የቦታ ርቀት ነበረ። የቦታ ርቀት በጣም ስለነበረ ያንን ለመቅረፍ ሲባል እንግዲህ ወደ ደብረ ብርሃን መጣው ማለት ነው። ማለት እንግዲህ ቀጥታ ከስድስት ኪሎ ቃጥላ ማርያም ቦሌ ያራፍሳ ለመሄድ በጣም ብዙ ሰዓት ነው የሚፈጀው። የእግር መንገድ ከታክሲ ወርጀም ትንሽ የእግር መንገድ አለ። የእግር መንገዱን ራሱ አራት ሰዓት ነው እንግዲህ የማልፈው። አራት ሰዓት ደግሞ ሴት ልጅ ያው አዲስ አበባ ቢሆንም እንኳ ቃጥላ አካባቢ አዲስ ነው ሰፈሩ። ማለት ጥቅጥቅ ያለ ቤቶች አሉት አይደለም አዲስ ህንፃዎች የተጀመሩ ህንፃ የሚሰራ ምናምን ያለውና በዛን ውስጥ አራት ሰዓት ሴት ልጅ አቋርጦ መሄድ በጣም ከባድ ሆኖ ስለታየኝ ሌሊት ነው ግን፣ በነገራችን ላይ ቀን አራት ሰዓት እንዳይመስላችሁ ማለት ነው። ቀን አራት ሰዓት አይደለም፣ ቤተሰቦች ማታ አራት ሰዓት ነው። እና እንግዲህ ያው በጣም አስቸጋሪ ሆኖ ስለታየኝ ብቀይረው በዛ ላይ ወጪው ደግሞ በጣም በቃ ከደብረ ብርሃኑ ሲታይ በጣም እዛ ያለው በጣም ከባድ ነበረ፣ ታክሲ ራሱ ለማግኘት በቃ ብዙ ሰዓት ትሰለፋላችሁ ማታ አሁን ትምህርት አንድ ሰዓት የሚጀመር ከሆነ ቢያንስ ከቤት 10 ሰዓት መውጣት አለብኝ አለ ምክንያቱም 30 ደቂቃ 20 ደቂቃ ተሰልፌ ነው ታክሲ የሚይዘውና ያ ያ በጣም እስራ ስትራግል ስለበዛብኝ በቃ እኔ ለምንድን ነው የምጨናነቀው ዋናው መማሬ ነው ብዬ በቃ በጨለማም ሲሄድ የሆነ ባይዛዊ ዝምብ ቅጠል አይወድም ይባላል በተለይ እንደዚህ አይነት የሊም ቅጠል አይወድምና አደጋ ከሚፈጠር ብዬ ስላሰብኩ ያው ቀጥታ ወደ ደብረ ብርሃን ገባሁ ማለት ነው። በዛው ልክ ደብረ ብርሃን ሁለተኛው ሴሚስተር ሊጀመር ጀመር ሲል አንደኛው ሴሚስተር እዛው ፋርስት ሴሚስተር ጨርሼ ነው ወደ አዲስ ወደ ደብረ ብርሃን የመጣሁት ቀጥታ ደብረ ብርሃን ሁለተኛው ሴሚስተር ቀጣልኩ ማለት ነው። በእውነት ደብረብርሃን ከመጣው በኋላ ትምህርት ራሱ በቃ ወደ ነበር ነው የተመለሰው ማለት በቃ ያኔ በቦታ መራራቅ ስራ ጫና በመብዛት ውጤት ወደ ኋላ የቀየ የዘገየውን በቃ እንደነበረው አስተካክዬ እስካሁን ለመቀጠል ትልቅ እንትን ድጋፍ ሆኖኛል ማለት ነው ወደ ደብረብርሃን መቀየሪ በዛውም ዲያቆንም እንደዛው ስራዎችንም ደብረብርሃን መጥቶ ልክ እኔ ከመጣ በኋላ ያለን ምሪሌሽን እየጠነከረ ወደፊታችንን ማሰብ እየቻለን ነጋችንን ማስተካከል ስላለብን ወደ ቁም ነገር ከገባን በኋላ ቀጥታ እሱም ያው እንዳላችሁ በተለያዩ ምክንያቶች ስራ ተበላሽተውበት የነበረውን ደብረ ብርሃን። በነገራችን ላይ ቤተሰቦች እዚህ ጋር ሳምሪ ወደ ደብረ ብርሃን ከመምጣቷ አስቀድሞ በጣም እኔ ራሱ ወደዚህ እንድትመጣ ፍላጎት ነበረኝና፣ ቀደም ሲል በክፍል አንድ ቪዲዮ እንደነገርናችሁ እዛ በነበረች ሰዓት እጅግ በጣም የስራ ጫና አለባት። የመንገዱ ርቀት እንግዲህ ከቦሌ አራብሳ ከቃጥላ ማርያም ስድስት ኪሎ ተጉዞ ማታ አለዘውም። የማታ መማር በአዲስ አበባ መኪና መጨናነቅ፣ መጥፋት በዛ ሰልፍ፣ አስቡት አራት ሰዓት ቤት የማትገባበት ጊዜ አለና በጣም ከባድ ሆነ። በተለይ ሪሌሽንሺፕ ከጀመርን በኋላ ደግሞ የዚች ልጅ ህይወት በጣም እያሳሰበኝ መጣ ማለት ነውና የግድ መቀየር አለባት። ቢያንስ ዛሬ ባይሆን ፊውቸሪቲን እያሰብኩኝ ለነገ እንደዚህ እንደዚህ ማድረግ እንችላለን ብዬ ስለማሰብ፣ ስለዚህ ቀጥታ ደብረ ብርሃን መሄድ አለብሽ ብለን ደብረ ብርሃን ተነጋግረን ወደ ኮሌጅ ብርሃን ኮሌጅ ደብረ ብርሃን ቀየረች ማለት ነው። ከዛ በኋላ እንግዲህ ይቀጥላል እንትናችን። ነገር ግን እዛ ብዙ ተግዳሮት ነበረ። ያው ከዛ የቤዛ ቤት የምትሰራበት ቤት አለመመቸት፣ እንዲሁ የቦታው ርቀት፣ ለጥናት የሚሆን ጊዜ አለመኖር ያ ነገር ታዲያ ማምሮ በጣም ስትረስ ውስጥ ስለገባች እሷ እሷ ቀጥታ ወደ ደብረ ብርሃን ሙቭ አረገች ማለት ነው። መጣች ከዛ ደብረ ብርሃን ሰከንድ ሴሚስተር ጀምራ ቀጠለች። ያለፋትን ትምህርት እያካካሰች ያንድ ሴሚስተር ከፍላ ቀጠለች። ከዛ በኋላ በአዲስ ደብረ ብርሃን ተጀመረ ማለት ነው። የኔ እና የእሷ ሪሌሽንሽፕ ደብረ ብርሃን ከመጣች በኋላ ሞር የበለጠ ደግሞ መጠንከር ጀመረ ማለት ነው። ቤተሰቦች ከዛ በፊትም አዲስ አበባ እርግጥ አዲስ አበባ ከወሎ በክፍል አንድ ቪዲዮ እንዳያችሁት ከወሎ ዩኒቨርሲቲ መታ ነው አዲስ አበባ ገብታ የነበረው። ያን ጊዜ ስትመጣ ብዙ እንትን አልነበረንም። ከዛ በኋላ ግን ሪሌሽንሽፓችን እየጠነከረ እያወራን በደንብ መጣን፣ የተግባባን ነገሮች ጋር በቃ እሷም ለእኔ እኔም ለሱ ያለኝ አመለካከት በቃ ለወደፊታችን መተሳሰብ ጀመርን ማለት ነው። ሰው በነገራችን ላይ በክፍል አንድ ቪዲዮም እንደነገርኳችሁ የአንድ ሰው ስለዛ ሰው የበለጠ ወይም ስለ አንዲት ሴት ሴቷ ስለ ወንዱ ወንዱ ስለ ሴቷ በጣም አብዝተው መጨነቅ ከጀመረ ወዷታል ማለት ነው። በጥቅሉ ያው መውደድ ቴስት ባይደረግም ባይሸተትም ባይቀመስም ቅሉ ነገር ግን በቃ አስተሳሰብ ላይ ነው፣ ሳቤ ላይ ነው ዋናው ስራው የሚሰራው ማለት ነውና፣ አንዳንድ ሰው ስለ ሰው እየተጨነቀ ምን እያለ እያወራ እያወራ እኔኮ እንዲሁ ስሜት የለኝ ይሄም ይላልና፣ ግን ሁለት ቀን ሶስት ቀን እስኪ ስልካት ደውል ቶ ቢባል እሺ አይለውም ማለት ነውና፣ እንደዚህ አይነት ሰው ይቸገራል እና በእንደዚህ አይነት ሁኔታ ውስጥ በእንደዚህ አይነት ስሜት ውስጥ ከገባ ያ ሰው ወደ ፍቅር የተለወጠ ነው ማለት ነው ሪሌሽንሽፖ። ከዛ በኋላ መተሳሰብ ጀመርን። ደብረ ብርሃን መጣች፣ ሳምሪ ደብረ ብርሃን ትምህርት ቀጠለች ማለት ነው። በዛ መካከል የእኔ ማዘር ታመመች። ማዘር ስትታመም እጅግ በጣም ከባድ ነበረ። እሷን ማሳከም ስለነበረብኝ በጣም አስፈቅጄ ነው የመጣሁት። ባይዞች ትዝ ይለኛል በጣም ሰውየው በወቅቱ በጣም ደግ ሰው ነው በነገራችን ላይ። እኔ በኋላ ላይ እንግዲህ ይህ ምን እንደታየው አላውቅም። ያው አስቸጋሪ ነው የሰው ልጅ ጸበው ባይኔቸር ትንሣኤ ደርሷል እና እሁድ ትንሣኤ ነው፣ ሐሙስ ጸሎት ሐሙስ ነው፣ ዓርብ ስቅለት ነው እና ሮብ ነው። ማክሰኞ ስራ ገባው እና ሮብ ነገ ሄጄ እናቴ በጣም ታማለች ስላሉኝ አዲስ አበባ ማለት ነው እናቴ በጣም ታማለች ስላሉኝ ሐሙስ ቢያንስ ነገ ተጉዤ ሐሙስ ማሳከም አለብኝ፣ ማዘርን። ስለዚህ ፍቃድ ስጡኝ። ዓርብ ስቅለት ነው እንግዲህ፣ አንድ ቅዳሜ ነው ማለት ነው፣ ስር ቅዳሜ ነው። ቅዳሜስ ከግማሽ ቀን ገባለሁ እስከ ምሳ ሰዓት ድረስ እና የቅዳሜውን ፍቀዱልኝ። የሐሙሱን እና የሮቡን አስፈቅድኩ። ዓርብ ያው ስቅለት ስለሆነ ካላንደር ይዘጋል። እንደዛ ብዬ አስፈቅጄ የሁለት ቀን ከግማሽ ፍቃድ ተሰጥቶኝ ሄድኩኝ ማለት ነው። ሮብ ለት ተጓዝኩ። ሐሙስ እለት ማዘርን ይዤ ሐኪም ቤት ገብቼ ሳለ ተደወለ ማለት ነው። ከቢሮ ተደወለ፣ ና ይርጋ ለምን ዛሬ ስራ አልገባም? ማለት አይ አስፈቅጄ እኮ ነው የሄድኩት ማዘርን እንዳማማብኝ ና ሐኪም ይዤ እንደምሄድ ነግሬያችኋለሁ። አውርተና አይደል እንደ ሄድኩት ፈቅዳችሁልኝ ስል እንዴት እንደዚህ ይሆናል? እንደዚያ ከሆነ ተመልሰ በቃ ስራ ትግባ ነው ያለኝ ማለት ነው ሰው መቼ ነው? ሰኞም የበዓል ማግስት ነው። እሁድ ትንሳኤ ነው፣ ሰኞ የትንሳኤ ማግስት ነው። ማክሰኞ ስራ እንድትገባ ነው ያለኝ ሲሄድ ማለት ነው። እና እሁድን ከፋሚል ጋር ውዬ ማዘር ሻል ካላት ሰኞ ተመልሼ ማክሰኞ ስራ ለመግባት ነው አስቤ የነበረው። ከዛ እንደዛ ሆነ፣ ስራዬ በዛ ምክንያት ፌል አረገ። በቃ ከሰዎቹ ጋር መግባባት አልቻልኩም ማለት ነው። ከዛ ብጠይቃቸውም በቃ ኦረዲ የግል ተቋም ስለነበረ ደሞዝ ለመክፈልም ተቸግረው ነበረ እና ገቢያቸው እየቀነሰ ስለመጣ የሰው ኃይል መቀነስ ፈልገዋለካ በኋላ ላይ ሲገባኝ ማለት ነው። ወይል ምንም ማድረግ አይቻልም። ያው የሚቀድመው እና ያስቀደም ቦታ ነኝ። ማዘር በጣም ታማ ነበር። እርግጥ በወቅቱ ባልመጣ የባሰ ኬዝ ይሆን ነበር እሷ ባትታከም ማለት ነው። ከዛ በኋላ እኔም ያ ስራ ፊል አደረገ ማለት ነው። ከዛ ከሆነ ጊዜ በኋላ ከተወሰነ ጊዜ በኋላ ነገሮችን አስተካከየ። ብራዘር ሙጪ ነበረ። ከሱም ጋር ያለውን ኬዝ ምናምን ስነግረው እንደዚህ አገዘኝ። እሱም እውነት ለመናገር በጣም ባይዘዊ ብራዘር በጣም ነው ያገዘኝ። በጣም ያው እርግጥ የእናት ልጅ መሆን አንዳንድ ጊዜ በጣም እንትን አለው። ብዙ እህቶችም አገዙኝ። ከዛ ያው አንቺም እንደምታውቂው በቴሌግራም የማገለግላቸው እህቶች አሉ። እነሱም ደግሞ ሰፖርት አደረጉኝ ማለት ያለውን ጋፕ ስለሚያውቁ በጊዜው በወቅቱ የተወሰኑ አንድ ሶስት አራት እህቶች በቃ መንቀሳቀሻ የታክሲ ምናምን አሉኝ ማለት ነው። ስራዬ ስለተበላሽ እዛ አዲስ አበባ ደግሞ ከባድ ነው፣ የቤት ኪራይ የከፈልሽ እንዲሁ መኖር እና በዛ በዛ መንቀሳቀስ ጀመርኩ የግዴን ማለት ነው። እና እንደዛ ሆኖ ቀስ እያልኩኝ ወደ ደብረ ብርሃን ሙቭ አደረኩኝ ማለት ነው። ከዚያ ደብረ ብርሃን ከመጣሁ በኋላ ቀስ እያልኩ መንቀሳቀስ ጀመርኩ፣ በግልም ስራ መስራት ጀመርኩኝ። የእኔና እና የሳምሬ ሪሌሽንሽፕም መቀጠል ጀመረ ማለት ነው። ደብረ ብርሃን ከመጣም በኋላ ሞር እየበለጠ ቀጠል ነው የተሻለ አድርገን አደለ? እና እዛ ያለውን ሪሌሽንሽፓችን ምን እንደሚመስል እስኪ ሳምሪዬ ለቤተሰቦቻችን አጋሪያቸው እንዴት ብለን ቀጠል ነው። ደብረ ብርሃን ከመጣሽ በኋላ እኔም በተለይ አንቺ ከመጣሽ በኋላ ያለውንና እና በኋላ እኔም ከመጣሁ በኋላ እንዴት እንደቀጠል ለቤተሰቦቻችን አጋሪያቸው። በተለይ ብዙ ተሞክሮ ሊማሩበት ስለሚችሉ ከእጮኝነት ጋር ተይዞ ፊዚካሊ እኛም በአካልም ስንቀርብ አንድ አካባቢ ስንሆን ያለውን ነገር ለቤተሰቦቻችን አጋሪያቸው ማለት ነው። እሺ መልካም፣ እንግዲህ የደብረ ብርሃን ከመጣም በኋላ የነበረው የጮኝነት ጊዜ የምን ይመስል ነበር የሚለውን ያው እኔም ተማሪ ነኝ፣ እሱም በመጣ ሰዓት የግል ስራ ነበር እየሰራ የነበረው። ያው አብረን አንድ ሀገር እየኖርና አንድ አካባቢ እየኖርን ነው የነበረው። ግን በእውነት አብሮ በተለይ አንድ አካባቢ የሚኖርበት ሰዓት የጮኝነት ጊዜ በጣም ጥንቃቄ የሚያስፈልግበት ሴቲቱም ወንዲቱም ወንዱም ሴቱም በጸሎት የሚተጉበት መሆን መቻል አለበት። እኛ ደብረ ብርሃን በምንቆይበት ሰዓት እኔ ግቢ ጉባኤ ይማራለሁ፣ እሱም እንዲሁ አየር ላይ ያሉት ወንድሞች አሉ ማህበረ ቅዱሳን ለመግባት ይሄኛውም ስላለ ሁለቱንም በዛ ላይ ስራ አለ፣ ሶስቱንም አብሮ ለማስጌጥ ስለሚያስቸግር ያው ቀጥታ አየር ላይ ያሉትን ለማስተማርና ለነሱ ጥሩ የሆነ ግንዛቤ ለመፍጠር ከግል ስራ ጎን ለጎን መጽሐፎችን በደንብ ያነብ ነበር። በጸሎት በጣም ጠንካራ ነበር። እውነት ለመናገር እኔን ራሱ ያጠነከረኝ እሱ ነው። በጣም ጠንካራ ነውና እኔ በግቢ ጉባኤ ጠንክሬ እንድቀጥል ጠዋት ማታን በጸሎት ከቤተክርስቲያን ሳልለይ ትምህርቴን እየተከታተልኩ የእጮኝነታችን ጊዜያችንን እሱም ጠዋት ማታ ከጸሎት ሳይለይ ከአገልግሎትም ሳይለይ እኔንም በማጠንከር ጥሩ የሆነ ጊዜ ነበር ያሳለፍና ደብረ ብርሃን። ምንም እንኳ እኛ አንድ አካባቢ አብረን ብንሆንም በመካከላችን ግን ብዙ ቤተሰቦቻችን አብረው ነው ያሉት። በቃ ከእነሱ ጋር አብረን ነው ሁሉን ጊዜ አብረን ስናሳልፍ የነበረው። አሁንም በቃ እስከ መጨረሻው ለቁም ነገርም እስከምንበቃ ድረስ በቃ ብዙ ቤተሰባችን ከመካከላችን አለ። ጓደኞቻችን፣ ዘመዶቻችን የምንላቸው እዛ አብረውን እኛም በቃ አንድና አንድ ለአላማ አላማ ሰንቀን ነገ ትልቅ ነገር ቤተሰብም ዘመድም ሀገርም ከኛ ይጠብቃል ብለን ስለምናስብ ምንም እንኳ አንድ ሀገር ሆነን አንድ አካባቢ ሆነን ቢኖር ለኛ ብዙ አልከበደንም። ማለት አንደኛ ትልቅ ነገር ቤተሰብ ይጠብቃል፣ ሁለተኛ እኛ ራሳችን በጸሎት እንበረታ ነበር። ራስን ግብዝ ለማድረግ ሳይሆን በቃ ለሰዎች ራሱ ተሞክሮ ይሆናል ብዬ ስላሰብኩ አንድ ሰው በእጮኝነት ጊዜ ሳለ አብሮ አንድ አካባቢ ከኖረ ፈተና በጣም ይበዛል። እጅጉን ትልቅ ፈተና ነው የሚያጋጥመውና ና ግን በዛ ውስጥ በጸሎት መበርታት በጥዋት ማታ ጸሎት ካጠገቡ መለየት የለበትም። የተለያዩ ቅዱሳት መጽሐፍን ማንበብ መቻል አለበት። ምክንያቱም ብዙ የብዙ ቅዱሳን ታሪክን ስንገነዘብ በቃ በራሱ መንፈስ ቅዱስ ያለበትን ነገር ካጠገባችን ካለየን ስጋዊ ፈተና የተባሉ ሁሉ ከኛ ስለሚርቁ በቃ እነኛን ነገሮች አብረን ከኛ ጋር በማስኬድ እኩል በቃ ዛሬ ላለንበት ቁም ነገር ልንበቃ ችለናል ማለት ነው። ግን እጮኝነት ሲባል በእውነት ትልቅ ትምህርት የሚያስገኝ ህይወት ነው ማለት በእርስ በርስ የመረዳዳትም ባህል የምናለምድ የምናጠናክርበት ለነጋችን አንቺ ለኔ ለኔ ላንተ ምንባባልበትን ህይወት የምናጠናክርበት በውጭ ሆነን ትልቅ ተሞክሮ፣ ትልቅ ጥናት የሚሰጥ ህይወት ቢኖር የጮኝነት ጊዜ ነውና፣ ደብረ ብርሃን አጭር ጊዜም ቢሆን የቆየ ነው በጮኝነት። ከአምስት ወር ከአራት ወር ያልበለጡ ጊዜያት ናቸው። እኔ ቀድሜ መጥቼ እኔ አመስ ሲሆነኝ ዲያቆንያው ሶስት ወር አራት ወር ነው በጮኝነት አብረን እንደብሩሃን የቆየ ነው። ቀጥታ ወደ ወደ ቁም ነገሩ አሁን ወዳለንበት ህይወት ነው እና ይገባ ነው እና ይሄን ይመስል ነበር። ያው እንግዲህ እጮኝነትን አንስታለች በዚያው በጣም እሷም ደጋግማ እያለች ነበር ነበርና ሰዎች በእጮኝነት ህይወቱ ሲገቡ በጣም ብዙ ፈተና አለ። በተለይ የአካል ቅርርቦች ሲኖር፣ እንደዚህ አንድ አካባቢ አብረው ሲኖሩ ይከብዳል ና ሰው በአላማ ከሆነ የሚንቀሳቀሰው ለአላማ ከሆነ ያው ምንም ነገር ቢኖር ከዛ ከአላማው አንጻር ነው የሚመዘነው እና እና የኔና የሳምሪ ህይወትም ከዛ አውድ ነበረ የምንመዘነው የነበረው ያው አብረን ከተቀራረብን በኋላ ብዙ ፈተናዎችም እንዳይበዙ ቶሎ ብለን ወደ ትዳር ነው ያመራ ነው ማለት ነው። ወደ ቁም ነገሩ ምክንያቱም ብዙ ጊዜ የጥናት ጊዜም ራሱ መውሰድ የጮኙነት ጊዜን ማርዘም በራሱ አይመከርም በነገራችን ላይ ፈተና በዛው ልክ በረዘመ ቁጥር የሚገጥመን ፈተና ይኖራልና፣ በጣም ማርዘምም መልካም አይደለም። በልኩ አድርጎ በቃ ማንነትን ከተጠናና የሷን ማንነት ሙሉ ማንነት ሆና አምኜ ከተቀበሉ፣ እኔ ሙሉ ማንነቴን አምና ከተቀበለች፣ ወደፊት ለሚገጥመው ነገር ተማምነን ያንን ነገር ለመቀበል ዝግጁ ከሆነ ወትዳር ቢገባ ነው የምለው ነው። ምናልባት ሲገባ ኢኮኖሚካሊ፣ ፋይናንሻሊ፣ ሳይኮሎጂካሊ፣ ፊዚካሊ ብዙ የምናያቸው መስፈርቶች ማሹርድ መሆን አለብን እውነት ነው። ነገር ግን ሁሉም ነገር ደግሞ ከልክ ያለፈ በጣም ብዙ ይሄ አልጠግባይነት ስግብግብነት የተሞላበት እንዳይሆን ደግሞ ጥንቃቄ ማድረግ አለብን። ቤተሰቦች ማለት ሁሉም ነገር ቤት ይኖረኝ፣ መኪና ይኖረኝ፣ ይሄ ይኖረኝ፣ ይሄ ይኖረኝ የምንል ከሆነ መቼም ወደዚ ህይወት አንገባም። በዛ መካከልኛ ያንን ለማሳካት በምናደርገው ውጣ ውረድ ውስጥ እንወድቃለን ማለት ነው እና ሁሉ ነገር ከልክ እስኪያልፍ ድረስ መጠበቅ ሳይሆን በቃ በቂ የሆነ ነገር ካለ ዋናው ለክርስቲያን ዓላማው የእግዚአብሔር መንግሥትና ጽድቁን መፈለግ ነው አደለ? ሌላው ነገር የሚሰጥ የሚጨመር ስለሆነ ቅዱስ መጽሐፍም የሚለን እሱን ነው። እናንተ ግን መንግሥቱና ጽድቁን እሹ፣ ሌላው ሁሉ ይሰጣችኋል፣ ይጨመርላችኋል ነው የሚለውና ሁሉን ነገር እግዚአብሔር አምላክ ይሰጣል። ስለዚህ መንግስቱን ጽድቁን መፈለግ ነው። እግዚአብሔርን እንዳያዝንብን በህይወታችን እግዚአብሔር ከኛ ጋር እንዲሆን ማድረግ ነው ትልቁ ነገር እና ገዳማት እንሄድ ነበረ። ብዙ ጊዜ ያው ደብረ ብርሃን እንደምታውቁት ዙሪያውን በገዳም የተከበበ ከተማ ስለሆነ ሳሚነሽ አለች፣ ስውሯ ማርያም አለች፣ ጻድቃን ያለች፣ ኩኬለሽ አለች። በጣም ብዙ ገዳማት እና አድባራት ናቸው ያሉት። እንደዛ አይነት ቦታዎች ላይ እንሄድ ነበር። በተለይ ሳሚነሽ ኪዳነ ምሕረት በተደጋጋሚ እንሄድ ነበረ። መጨረሻ ላይም ይኸው እንግዲህ ሀሳባችን እውን ሆኖ አብረን እንድንሆን አድርጋናለች ማለት ነው። ፈተና የለም ማለት አይደለም። በጣም ብዙ ጠውረድ በጣም ብዙ ፈተናዎች አሉ። እነዛን ሁሉ ግን በእግዚአብሔር ቸርነት በመብርሃን አማላጅነት አልፈናቸዋል። ከትላንትና አንስቶ እስከዛሬ ቅድስት ድንግል ማርያም ሳትለየን ለእኔም ለእሷም ከጎናችን ሆና ዛሬ ላይ እንድንደርስ አብቅታናለች ማለት ነው። ሕይወት እንግዲህ በጣም ብዙ ውጣ ውረድ የተሞላበት ብዙ ፈተና ያለበት ነው። ሳምሪም በጣም ብዙ ለእናንተ ያልነገርናችሁ በጣም ብዙ ዋጋ ብዙ ሳክሪፋይ ከፍላለች፣ ብዙ ዋጋ ከፍላለች። በተለይ ከወሎ ዩኒቨርሲቲ አዲስ አበባ የትምህርት ዶክሜንቷን አዙር አዲስ አበባ ዩኒቨርሲቲ ከተመዘገበች በኋላ እጅግ በጣም በቃ ተስፋ የሚያስቆርጥ ውሳኔ ለመወሰን እስከምትበቃ ድረስ በጣም ብዙ ፈተና ነው የደረሰባት እና እግዚአብሔር ቸር ስለሆነ ያ ሁሉ ነገር አልፎ ዛሬ ላይ ባለችበት ስታተስ እንድትሆን ሆናለች ማለት ነው። እና ለዚህ ሁሉ ነገር እግዚአብሔር ይመስገን። ለእኔም ደግሞ ቅዱስ ገብርኤል በእውነት መልጀው አልተለየኝም። በተለየ ጮኝነት ህይወቴ ደጋግሜ እንደምለው በቅዱስ ገብርኤል የተቃኘ ነው። ማለት ለቅዱስ ገብርኤል ነው የሰጠሁት። ቅዱስ ገብርኤል አንተ ለኔ የሚሆነውን ማንኛውን ነገር አድርግልኝ ነበረ ምለው። ኢቨን ይባስ ብሎ ሳርጋችን የሆነው የቅዱስ ገብርኤል ቀን ነበረ። እኛ ባላሰብ ነው ግን፣ በቃ እሱ እግዚአብሔር ራሱ ፈቅዶ ቅዱስ ገብርኤል በራሱ ቀን በለተቀኑ ነው፣ ሚያዝያ 19 ነበረ ስርዓተ ጋብቻችን የፈጸምነው ማለት ነውና እንደዛ ሆነን ቀጥለናል። ህይወት እስከ ዛሬ በውጣ ውረድ ነበረ የተሞላው ዛሬም ደግሞ በዛ ውስጥም ቢሆን ይቀጥላል ማለት ነው ክርስቲያኖች እንግዲህ የሚጠቅማችሁን መልካሙን ነገር እንደምትወስዱ ተስፋ እናደርጋለን የእጮኝነት ህይወት ፈተና ይኖረዋል ውጣ ውረድ ይኖረዋል ነገር ግን ከእግዚአብሔር ጋር ሆናችሁ ፈቃድ እግዚአብሔርን እየጠየቃችሁ እንድትቀጥሉ ጥንዶች እናሳስባችኋለን ብዙ የእጮኝነት ጊዜን አታርዝሙ ምክራችን ነው ሁሉም በልኩ በወቅቱ ሲሆን ነውና መልካም የሚሆነው። ስለዚህ በሰዓቱ ወደ ትልቁ ተቋም ወደ ትዳር ወደ ጋብቻ ገብታችሁ እንድትኖሩ ጋብቻ ቅዱስ፣ ጋብቻ ክቡር፣ መኝታው ንጹሕ ነው እንደተባለ ቅዱስ ወደሆነው ወደዚህ ጋብቻ ገብቶ መኖር መልካም ነውና የሚመጡ ፈተናዎችን ሁሉ በትግስት በመተሳሰብ በመተዛዘን ማለፍ ነው። ፈተና የለም ማለት አይደለም። በነገራችን ላይ እንደዚህ የጮኝነታችን ህይወታችን ስንነግራችሁ ምናልባት ቤተሰቦቻችን አልጋ በልጋ እንደዚሁ የመጣን አድርጋችሁ እንዳትወስዱት። በጣም ብዙ ፈተና ነበረ፣ ብዙ ጠውረድ ነበረ ግን እነዚያን ነገሮች ሁሉ ከእግዚአብሔር ጋር አልፈን ነው እና ለሁሉም ነገር ደግሞ እግዚአብሔር ሲፈቅድ ነው። እመብርሃን ስላልተለየችን ዛሬ ላይ ደርሰናል። ላደረገልን ነገር ሁሉ ለእግዚአብሔር ምስጋና ይግባው። ደግሞ ቤታችን ለቅድስት ድንግል ማርያም እንደ ደመና በዙሪያችን ረበው ለከበቡን ቅዱሳን ሁሉ ምስጋና ይግባቸው። እጅግ በጣም ክብራቸው ከፍ ከፍ ይባል። ልናመሰግናለን። ሳምሪ የሚጨምሪው ነገር አለ? እሺ ይህንን ይመስል ነበረ ማለት ነው የኔና የሳምሪ ጉዞ።